በድንቃድንቅ የዜና መጽሔታችን የሰፈረው የዓለማችን ግዙፉ ህንፃ ሳውዲ አረቢያ 200 ሜትር ከፍታ ያለው ራይዝ ታወር ለመገንባት ማቀዷን አስታውቃለች የሚል ነው። ሳውዲ አረቢያ የአሁኑን የዓለማችን ረዥሙን ህንፃ ቡርጅ ከሊፋ እጥፍ የሚያክል 2000 ሜትር ከፍታ ያለው ራይዝ ታወር የተባለ ግዙፍ ሰማይ ጠቀስ ህንፃ ለመገንባት ታቅዳለች። የፕሮጀክቱ ግምት ወጪ 5 ቢሊዮን ዶላር እንደሚደርስ ተገልጿል። በሮስተር ፕላስ ፓትረንስ የተነደፈው እና 678 ፎቆች ያሉት የህንፃ በሪያድ ሰሜናዊ ክፍል እየተገነባ ላለው ሮንዝ ፖል ሰሜን ዋልታ ተብሎ ለተሰየመው ግዙፉ ሜጋ ፕሮጀክት ዋና ማዕከል ነው እስከ 3 ስኩዌር ኪሎ ሜትር ስፋት ባለው በዚያ አዲስ ከተማ ውስጥ የቅንጦት ሆቴሎች፣ የመዝናኛ ስፍራዎች እና ዘመናዊ ምግብ ቤቶች ይኖራሉ ተብሏል። የሳውዲ አረቢያ የህዝብ ኢንቨስትመንት ፈንድ ይህን ፕሮጀክት ለመምራት እንደ አይኮም ቤትኬል እና ሜስ ካሉ ዓለም አቀፍ የግንባታ ተቋራጮች የጨረታ ጥሪ የተቀበለ ነው ተብሏል። ሰሜን ዋልታ ፕሮጀክት የሳውዲን ራዕይ 2030 እቅድ ለማሳካት ከሚደረገው ጥረት አንዱ ሲሆን ለዘላቂ ልማት ትልቅ ትኩረት ሰጥቷል። አካባቢው ታዳሽ ኃይልን የሚጠቀም ዘመናዊ መሰረተ ልማት ከፍተኛ ፍጥነት ያለው ሜትሮ ባቡርና ራሳቸውን የሚያሽከረክሩ ተሽከርካሪዎችን ያካተተ እንደሚሆን ተዘግቧል በሌላው በልዩነት የምንመለከተው የዜና ጥንቅራችን ደግሞ የቬንዜሎዋ ተቃዋሚ ማሪያ ኮሪና ማቻዶ የ2025 የኖቤል ሰላም ሽልማት አሸነፉ የሚል ነው ፕሬዚዳንት ትራምፕ አልቀናቸውም። የቬንዙዌላ ተቃዋሚ ማሪያ ኮሪና ማቻዶ የ2025 የኖቤል የሰላም ሽልማት ማሸነፋቸውን የኖርዌይ የኖቤል ኮምቴ አስታወቀ። የኖርዌይ የኖቤል ኮሚቴ ሰብሳቢ ጆርገን ዋትነ ፍሬንራንስ እንዳሉት በቬንዙዌላ የቀድሞ የተቃዋሚ ፕሬዚዳንታዊ እጩ ተወዳዳሪ በፖለቲካ ተቃዋሚዎች ውስጥ ቁልፍና አንድነት ያለው ሰው በመሆን አሸንፋለች ሲል አሾሴትድ ፕሬስ ዘግቧል። የኖርዌይ የኖቤል ኮሚቴ 2025 የኖቤል የሰላም ሽልማትን ለቬንዙዌላ ህዝቦች ዲሞክራሲያዊ መብቶችን በማስተዋወቅ እንዲሁም ከአምባገነን ስርዓት ወደ ዲሞክራሲያዊ ለመሸጋገር ባደረጉት ያላሳለሰ ጥረት ማሪያ ኮሪና ማቻዶ ሊሸለም ወስኗል ብሏል። የአሜሪካው ፕሬዚዳንት ትራምፕ በተደጋጋሚ ራሳቸውን በእጩነት ቢያቀርቡም ሽልማቱ አልቀናቸውም። የዕለቱ መረጃ ዘገባ ዝርዝሮች እነዚህን ይመስሉ ነበር። ክቡራን አድማጭ ተመልካቾቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን።